ቴብል ቴኒስ ላይ እንዴት ናችሁ ይላችኋል የዛሬው አስኳል መሰናዶችን። ከዓለም አቀፍ ስፖርታዊ ውድድሮች መካከል የሚመደበው ይህ የቴኒስ ውድድር በተለያዩ ሰዎች ደግሞ አንደኛው የተዝናኖት አማራጭ ተደርጎ ይወሰዳል። ታዲያ በዚህ የውድድር ዘርፍ ሀገራችንን ወክለው በአህጉር አቀፍ ደረጃ በተካሄደ ውድድር ተሳታፊ የሆኑ አዳጊዎች የዛሬው አስኳል መሰናዶችን መዳረሻዎች ናቸው። ከነሱም ጋር ቆይታ እናደርጋለን። አብራችሁን ቆዩ። ኢትዮጵያን በመወከል በአህጉር አቀፍ ደረጃ በተካሄደ ውድድር ተሳታፊ ከነበረ አዳጊ ጋር ደግሞ ቆይታ የምናደርግ ይሆናል ስለተገናኙ በጣም ደስ ብሎኛል ልንስታወቅ ሙሉ ስምሽን ና የክፍል ደረጃች ነው ቬሮኒካ ሲሳ ይባላለሁ የአስረኛ ክፍል ተማሪ ነኝ የናይጄሪያ ቆይታችሁን አጫዎች እስቲ በተለይ ኢትዮጵያን ወክላችሁ በአፍሪካ ደረጃ የተካሄደ ውድድር ነበር እና እዛ የነበራችሁ ቆይታ እንዴት ነበር? ምን ታዘብሽ? ምን ሳገኘሽ? እሺ፣ የቆየ ነው። በናይጄሪያ ሌጎስ ከተማ ነበረ ቆይታችን። በጣም አሪፍ ነበር። ያው ታዳጊዎችና እንደ መጀመሪያ ጥሩ ጊዜ አሳልፈን መተናል። ብዙ ልምድ የሚወሰድንበት ነበረ። ያው ውጭ ዓለም ላይ ያሉት ሀገራቶች ጠረጴዛ ቴኒስ ላይ ያላቸውን ደረጃ እና እኛ ኢትዮጵያ ሀገር ላይ ያለውን ደረጃ በደንብ ተገንዝበን የመጣንበት ውድድር ነበር። ውጤት ላይ በጣም አሪፍ ነበር። አንዳንድ ጨዋታዎችን ማሸነፍ ችለናል። በአንዳንድ ጨዋታዎችን ደግሞ ተሸንፈን መማር የቻልንበት ጊዜ ነበር። ጠረጴዛ ቴኒስ መጀመሪያ ጊዜ ሀገራችንን በመወከላችን እኛም በጣም ደስተኞች ነን። ብዙ ልምድ የሚወሰድንበት ነው ብለን እናስባለን። ከመቼ ጀምሮ ነው የቴብል ቴኒስ ውድድር መለማመድ የጀመርሽ? ምንስ የተለየ ምክንያት ነበረች ወደዚህ ልትመጭ? ጠረጴዛ ቴኒስ ስፖርትን የጀመርኩትኝ በሰባት ዓመቴ ላይ ነበር። የጀመርኩትን በአባቴ አማካኝነት ነበር አባቴ ጠረጴዛ ቴኒስን ተጫውቶ ያለፈ ሰው ነው እና በእሱ አማካኝነት ነበር ወደ ቴኒሱ የተቀላቀልኩት። ይህ ስፖርት የማይክሮ ሰከንድ ስፖርት ነው። በደንብ እንድናገናዘብ ያደርገናል። በደንብ እንድናስተውል ያደርገናል። አንድ ነገር ላይ ትኩረታችንን ማድረግ ካለብን ደግሞ በደንብ ትኩረት እንድንጥል ያደርገናል። ያ ነገር ደግሞ እኔ በትምህርቴ ላይም ያው ስፖርቱ አክቲቭ ያደርጋል። በትምህርቴ ላይ ማክቲቭ እንደሆነ አድርጎኛል። ነገሮችን ደግሞ በማስተዋል በማገናዘብ ትኩረት በመስጠት እንደወስንና እንድራመድ ያደረገኝ ስፖርት ይሄ ነው። ሁሉም የውድድር አይነቶች የራሳቸውን የሚፈልጉት አይነት ያጫወስልድ ትኩረት አለ። የራሱ ቴክኒክ አለው። የጠረጴዛ ቴኒስ ውድድርን ምንድው ለየት የሚያደርገው ነገር ምንድ ነው? አይ ቲንክ እኔም እንደተረዳዎች በጣም ትኩረት ይፈልጋል። አደለ፣ አንድ ቴብል ቴኒስ ተጫዋች ምንድው በተለየ መልኩ ራሱን በምድ ነው ማብቃት ያለብን? የጠረጴዛ ቴኒስ ስፖርት በመጀመሪያ የሚፈልገው የሳይኮሎጂ እድገት ነው። በመጀመሪያ ሳይኮሎጂያችንን በደንብ አስተካክለ መግባት አለብን። ስፖርቱም የማይክሮ ሰከንድ ስፖርት ስለሆነ በተለየ ትኩረት ይፈልጋል ከሌላው ስፖርት በተጨማሪ እና ጭንቅላታችን ላይ በደንብ ብንሰራ ጥሩ ለውጥ እንደምናመጣ እርግጠኛ ነኝ። ብዙ የሚጠበቀው አትሌቲክሱና እግርኳሱ እግር ኳሱ ላይ ነው አደለ ሰው ሀገር መክሎ ደግሞ መወዳደር፣ እናንተም ጀምራችሁታል። ወደፊት ምንድረስ ድረስ እንጠብቃችሁ? ምን ድረስ ታልም ያለሽ? እንደ ቲም ከጓደኞቼ ጋር እንደምናወራው ነገ ሀገራችንን፣ ይሄ እግር ኳስና አትሌቲክስ ከሚባለው ቀጥሎም ሳይሆን ከበፊትም ወደ ቴብል ቴኒሱ እንዲሆን ነው ሀሳባችን። እንደ ግል ደግሞ ሀገሬን እንደማስጠራት እርግጠኛ ነው እንደሚሳካ እናምናለን። መልካም እድል አብያብራን ብርሃን ባላለው ምራፍ ነው መማረው። አስረኛ ክፍል ነው። የመጀመሪያ ሰሞን ውድድር ወድድር ምናምን ስንጫወት ለክፍለ ከተማ አዲስ አበባ ነው። አሁን በዚህ ደረጃ ደርሻለሁ ብዙ የሆነ የኖርማል የክለቦች ናም ሻምፒዮን ጌም ሲኖር ምናምን መጫወሻ ነበር መጣ። ግን አሁን ተሻሽ እያል ደረጃ ውስጥ ነው እየገባው ነው። እንደ ቲም እዚህ ልምምድ ታደርጋላችሁ፣ ከዛ ደግሞ ውድድሮች አሉ፣ በሀገር አቀፍም በዓለም አቀፍም። እስቲ ስለ እነሱ ደግሞ አውሪኝ። እዚህ ያሉት ውድድሮች በዓለም አቀፍ ደረጃ ያሉት ውድድሮች እንዴት ነበሩ? ሁሉም ያስፈራሉ፣ ደስ ይላል። ለመሱን ልግ አገር አቀፍ ወክለም ስትሄድ ፍርሃት እንዳለ ግን ደስ ይላል። ዲሲፕሊን እንድትሆናል አንደኛ ነገር በብዙ ነገር፣ ሁለተኛ ደግሞ ቅልጥፍና ምናምን ይኖረሃል። ቀደም ሲል የተመለከትናቸውን አዳጊዎች ጨምሮ በርካታ ልጆችም በዚህ የቴኒስ ስፖርታዊ ውድድር ላይ ከሚያሰለጥነው ዳንኤል ጋር ደግሞ ቆይታ የምናደርግ ይሆናል። ዳኒ ስለተገናኘን በጣም ደስ ብሎኛል። እስቲ አስቀድመን ምናልባት ስለ ልጆችም ስለ ውድድሮቹም ከማንሳታችን በፊት የግልን ልምድ ብታነሳልኝ ደስ ልኛል። አልሞስት 13 ዓመት አካባቢ ሆኖኛል በመጫወትም ላይ ነኝ አሰልጣኝም ነኝ፣ እንዲሁም ኢንተርናሽናል ዳኛ እንዲሁም የኮምፒቲሽን ማናጀር ላይ ያው በ ቴብል ቴኒስ ስፖርት እንግዲህ በጣም ብዙ ነገሮችን እያገኘን እየተማረን እዚህ ጋር ደርሰናል ማለት ነው። ማሰልጠን ከጀመርኩኝ አንድ ስድስት ዓመት አካባቢ ሆኖኛል። እዚህ ያያቸውን ልጆች ናሽናል ቲም የበቁትን ልጆች ያው እኛንን ከመጀመሪያው ጀምሮ ራኬት ከማስያዝ ጀምሮ ሲዘን ናሽናል ቲም ድረስ እንዲበቁ ያደረግ ናቸው። እንዲሁም ለተለያየ ክለብ ለንግድ ባንክ፣ ለፌዴራል ፖሊስ፣ ለኢትዮጵያ ኤሌክትሪክ ክለብ እየተጫወቱ ይገኛሉ። አሁን እኛ ጋር ያሉት ልጆች ራስ ከመተማመን አንጻር፣ ስፖርቱም ላይ የተለየ ብቁ ከመሆን አንጻር ምን ጨምሮላቸዋል? በፊት የነበራቸው ቅልጥፍና በጣም ዝቅተኛ ነበር። ያው ቴብል ቴኒስ በባህሪው ስፖርቱ ቀልጣፋ እንድንሆን ቶሎ ሪያክሽን እንድንሰጥ የሚያደርገን ስፖርት ነው። ከዛ ከዛ ከነበሩበት እንትን አሁን ስፖርቱን ከተቀላቀሉ በኋላ ግን ሞር የተሻለ ቀልጣፋ፣ በትምህርታቸውም ጥሩ፣ ከሰዎች ጋር ተግባቢ እየሆኑ መጥተዋል። ከሰሞኑ የተካሄደው አህጉር አቀፍ ውድድር ደግሞ ብናነሳ ደስ ይለኛል። ናይጄሪያ በነበራቸው ቆይታ ውጤታማናቸው ምን ይመስል ነበር? ሀገርን ወክሎ ደግሞ መሄድም ስለሆነ እንዴት አያው ይሄ ሂደቱስ እንዴት ነበር? በታዳጊዎች ለመጀመሪያ ጊዜ ነው ናይጄሪያ ላይ የተሳተፍ ነው። ይህም ተሳትፎ በጣም እጅግ ጥሩ ነገር ነው ለስፖርቱ እድገት። ለምን ስፖርቱ እንዲያድግ ታዳጊዎች ላይ መሰራት ስላለበት ታዳጊዎች ለመጀመሪያ ጊዜ መሄዳቸው በጣም ትልቅ ነገር ነው። ለምን ከዛ በፊት በትላልቅ በወጣቶች በአዋቂዎች ነበር ተሳትፎ የምናደርገው። አሁን ግን በጠረጴዛ ቴኒስ በታዳጊዎች መጀመሩ በጣም ትልቅ ነገር ነው። ለምን ለስፖርቱ እድገት ታዳጊ ላይ መሰራት ቢችል የተሻለ እድገት ይመጣል። ለዛ በጣም ጥሩ ነገር ነው።

ብዙ ነገር አይተንባቸዋል ከመጡ በኋላ ለምን ኢንተርናሽናል ተጫዋቾች ናቸው ሄደው የተጫወቱት ከነሱ ጋር ሄደው ሲጫወቱ ልዩነታቸውን አይተውታል ስለዚህ እነሱን ደግሞ ተጫዋቾቹ ጠይቀው ነበረ ልጆቹ ሲጠይቁ ምንድን ነው ምን ያህል ጊዜ ነው የሚሰሩት ምን አይነት ማቴሪያሎችን ይጠቀማሉ የሚለውን ጥያቄዎች ይጠይቀው ነበር ያገኙትም ምላሽ ምንድን ነው እነዛ ልጆች ኢንተርናሽናል ተጫዋቾች ናቸው የሚሰሩት ረዥም ሰዓት ነው እኛ ደግሞ የምንሰራው በሳምንት ሁለት ቀን ሶስት ቀን ነው ያህ ደግሞ ኢንተርናሽናል ሌቭል ላይ የሚያደርሰን እንዳልሆነ ተረድተዋል አንደኛው ደግሞ ፊዚካል ኤክሰርሳይዝ ፊዚካሊ ፊት መሆን እንዳለባቸው ተረድተዋል። ስለዚህ ከዛ አንጻር ለመስራት ቆርጠው እንደተነሱ ነው እንግዲህ የምናየው። ለምን ከዛ ከመጡ በኋላ ቢያንስ በሶስት ቀን የነበረውን ትሬኒንጋቸውን በየቀኑ መስራት ጀምረዋል፣ ከዛ ከኢንተርናሽናል ውድድሩ መልስ በኋላ ማለት ነው። ይህን ምን ድረስ እንጠብቀው? ምን ተስፋ አለ? ያንተስ በተለይ መልኩ ያቀርከው ነገር ካለ ታዳጊዎች ላይ ነው የምንሰራው። እኛ አሁንም ቢሆን ታዳጊዎች ላይ በደንብ ነው የምንሰራ። በእርግጠኝነት ከሁለት ከሶስት ዓመት በኋላ የአፍሪካ ላይ ብቻ ሳይሆን የዓለም ሻምፒዮና የታዳጊዎች ሻምፒዮና ላይ የምታዩቸውን ተጫዋቾች እናፈራለን ብለን እናስባለን።